ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮ ኒውስ ቤተሰቦች፣ የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማር ዜናዎችን ነግራችኋለሁ። ኢትዮ ኒውስን ሰብስክራይብ እና ላይክ በማድረግ አብራችን ጥቀው ይጋብዛለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። አገዛዙ ባህር ዳር ዙሪያን ጨምሮ በበርካታ አካባቢዎች የተጠናከረ የድሮን ቅኝት እያደረገ መሆኑ ሲታወቅ የአየር ወለድ ክፍለ ጦር ደግሞ ሚኒሻዎችን አሰልጥኝ አስመረቁ ሲል ተደምጧል። ገዛዙ በተለያዩ አካባቢዎች የጦር ሰራዊቱን አሰማርቶ ሚኒሻ እያሰለጠነ መገኘቱ አነጋጋሪ እየሆነ ነው። በዚህም ላይ ተጨማሪ ዝርዝር አዘጋጅተናል። በአብዛኛው የአማራ ክልል አካባቢዎች አስቸኳይ የምግብ እርዳታ ማድረስ አስቸጋሪ ሆኖብኛል ሲል የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽሕፈት ቤት አስታውቋል። ትላንት በወጣው በዚህ የተመድቆቻ ሪፖርት በበርካታ የክልሉ ቦታዎች በጸጥታ ችግር ምክንያት የምግብ እርዳታ ማድረስ በጭራሽ የማይቻልባቸውና በከፊል ደግሞ የሚቻልባቸው ቦታዎችን በዝርዝርና በምስል አስደግፎ አውጥቷል። በዚህም ላይ ተጨማሪ ሪፖርት ይዘናል። የብልጽግናው አብይ አህመድ በትራምፕ ከተሾሙት የውጭ ጉዳይ ሚኒስትር ጋር መወያየታቸው ተሰማ። አብይ አህመድ በትራምፕ አስተዳደር ከተሾሙት የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ጋር መጋቢት 18 2017 ዓ ም ለመጀመሪያ ጊዜ ይፋ በሆነ መልኩ መጓየታቸው ሰምቷል። በአሜሪካ መንግስት በኩል የተሰጠው መግለጫ ይን በተመለከታለ በዚህም ላይ ዝርዝር ይዘናል። የቱርኩ ፕሬዚዳንት ኤርዶዋን በሶማሊያና በኢትዮጵያ መካከል ዘላቂ ሰላም እንዲመጣ ድጋፍ አድርጋለሁ ብለዋል። ኤርዶዋን በአሁኑ ሰዓት በሀገራቸው ህዝቦች ከፍተኛ ተቃውሞ የገጠማቸው ቢሆንም በቴክኒክ ቡድን በኩል የሶማሊያና የኢትዮጵያን የስምምነት አካል በመጋቢት ይካሄዳል የተባለ ሲሆን መጋቢት ባለቀበት በዚህ ሂደት የሶማሊያው ፕሬዝዳንት ወደ አንካራ ቅኝተው ውይይት አድርገዋል። ታዲያ ኤርዶዋን በሶማሊያና በኢትዮጵያ መካከል የተጀመረው ሂደት ዘላቂ ሰላም እስኪያመጣ ድረስ ድጋፌን አድርጋለሁ ሲሉ ተደምጠዋል። በዚህም ላይ ተጨማሪ አዘጋጅተናል። የሱዳን ወታደራዊ መሪ ጀኔራል አልቡራን በቱርክ ጉብኝት እንዲያደርጉ ግብዣ ቀርቦላቸዋል። አልቡርሃን ወደ ቱርኪያ ያቀናሉ በተባሉበት በዚህ ሂደት አዲሷ የምስራቅ አፍሪካ አገር ደቡብ ሱዳን ደግሞ የእርስ በርስ ጦርነት ለመግባት በቋፍ ላይ ትገኛለች ሲል የተባበሩት መንግስታት ድርጅት ስጋቱን ገልጿል። ተመልካቾቻችን ወደ ዝርዝሩ አልፋለው፣ አብራችሁ ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ታውቋል። አገዛዙ ባህር ዳር ዙሪያን ጨምሮ በርካታ አካባቢዎች የተጠናከረ የድሮን ቅኝት እያደረገ መሆኑ ሲታወቅ የአገዛዙ የአየር ወለድ ክፍለ ጦር ደግሞ ሚሊሻዎችን አሰልጥኝ አስመርኩ ብሏል። በፋኖ ኃይሎች የታወጀው ዘመቻ አንድነት ተከትሎ በክልሉ በርካታ አካባቢዎች በሚገኙ የአገዛዙ ወታደራዊ ይዘቶች ላይ ተከታታይ ማጥቃት መፈጸሙን የፋኖ አመራሮች አስታውቀዋል። በዚህም ከተሞችና አውራ መንገዶች ከመቆጣጠራቸው ባለፈው ወታደራዊ ካምፖች ላይ ጭምር በተፈጸሙ የፋኖ ጥቃቶች ከፍተኛ ወታደራዊ አዛዦችን ግድያን ጨምሮ ከፍተኛ ሰብአዊና ቁሳዊ ጉዳት በአገዛዙ ጦር ላይ ማድረሳቸውን ነው የፋኖ ኃይሎች አስታወቁትም። በደቡብ ጎንደር ቀጠና ዋና ስማዳ እና እስቴ ወረዳዎች በሚገኙ አጎናም አጋዛ እና ዝንጀሮ ገደል በተባሉ አካባቢዎች የፋኖ ኃይሎች በከፈቱት ውጊያ ከሰባ በላይ የአገዛዝ ወታደሮች ሲገደሉ የሰው ኃይልና ስንቅ ጫኝ ወታደራዊ ተሽከርካሪዎችም ወድመዋል ተብሏል። በተጨማሪም በውጊያ የቆሰሉና የተማረኩ መኖራቸውን ነው የፋኖ የመረጃ ምንጮች የተናገሩት። በቀጠናው ታች ጋይንት ወረዳ በአገዛዙ ጦር ላይ ከፍተኛ ሰብዓዊ ጉዳት የተመዘገበበት ከባድ ውጊያ መደረጉንም የአካባቢ መረጃ ምንጮች ተናግረዋል። የፋኖ ኃይሎች እያደረጉት በሚገኘው የዘመቻ አንድነት የማጥቃት እንቅስቃሴ በትላንትናው እለት በሰሜን ምዕራብ የጎንደር ቀጠና የምትገኘው የጠገሬ ወረዳ ስትራቴጂካዊቷ ቅራቅር ከተማ በፋኖ ኃይሎች ቁጥጥር ስር መግባቷንና የአማራ ፋኖ አንድነት በጎንደር አስታውቋል። የአማራ ፋኖ ኃይሎች ቅራቅር ከተማ መግባታቸውን ተከትሎም የአገዛዝ ጦር አባላትና የብልጽግና አመራሮች በአሰሳ በፋኖ እየተያዙ መሆኑ ነው የአካባቢ መረጃ ምንጮች ተናገሩት። በማዕከላዊ አርማጮ ወረዳ ድዌ ከተማ የሚገኘው የአገዛዝ ጦር ላይ የፋኖ ኃይሎች ትላንት ምሽት ጥቃት ከፍተውም ከፍተኛ ሰብአዊና ቁሳዊ ጉዳት መረሱን ነዋሪዎች ተናግረዋል። በውጊያው በርካታ የአገዛዝ ጦር አባላት ሲገደሉ በፋኖ በኩል ጉዳት አጋጥሟል ሲለሆኑ ነዋሪዎች ተናገሩት። በበርካታ አካባቢዎች ከፋኖ ኃይሎች የተጠናከረ ውጊያ የተከፈተበት የአገዛዝ ጦር በኩልም ሰፊ ቀጠናዎችን ያካለለ ተከታታይ የድሮን ቅኝት እያደረገ እንደሚገኝ ነዋሪዎች ተናግረዋል። በዛሬ ሁለት ከጠዋት ጀምሮ ባህርዳር ዙሪያን ጨምሮ በሜጫም፣ አቸፈር፣ አለፋ ጣቁሳ እንዲሁም ቆቦና ሌሎች አካባቢዎች የድሮን ቅኝቱ እየተደረገባቸው ያሉ አካባቢዎች ሲሆኑም የድሮን አሰሳ ነዋሪዎች ስጋት ላይ እንደጣለ ተገልጿል። ከዚህ ቀደም በተደጋጋሚ የድሮን ጥቃት ሲፈጸም በንጹሃን ላይ ከፍተኛ ጉዳት ማድረሱ በማስታወስ ተመሳሳይ ጥቃት ሊፈጸም ይችላል በሚል ነዋሪዎች ስጋታቸውን ተናግረዋል። በተያያዘን በክልሉ የተባሰውን የአገዛዝ ጦርና የፋኖ ኃይሎች ውጊያ ተከትሎ በርካታ ከተሞች ላይ የነዳጅ እጥረት መከሰቱን የቲዩኒስ የመረጃ ምንጮች አስታውቀዋል። በሰሜን ጎንደር ዞን ደባርቅና ዳባት ከተሞች የተንቀሳቀሱ አንድ አሽከርካሪ እንደተናገሩት ከሆነ በነዳጅ እጥረት ምክንያት ስራ እስከማቆም የደረሱ አሽከርካሪዎች አሉ ብለዋል። ነዳጅ እጥረቱ ተባብሷን ነዳጅ ወደ ከተማ ገባ ሲባል የት እንደተወሰደ ሳይታወቅ ወዲያው አለቀ ተብሎ አይዳረሰም፣ ለስራ በጣም ተቸግረናል ሲሉ ነው ለኢትዮስ የተናገሩት። በተመሳሳይ በክልሉ የዞን ከተሞች ጨምሮ ከጊዜ ወደ ጊዜ እየተባሰ የመጣው የነዳጅ እጥረት መኖሩን ነው ኢትዮኒስ ከነዋሪዎቹ ለመርዳት ቻለቸው። በሌላ በኩል አሁንም አገዛዙ በክልሉ ውስጥ እየተንቀሳቀሰ ሙሉ ለሙሉ አስተዳደሩን ወታደራዊ ወደ ማድረግና ሚሊሻ ማሰልጠን ፕሮጀክቱን ቀጥሏል። አሁን ላይ ሁሉንም አቅሙን በአማራ ክልል ጦርነት ላይ እየተጠቀመ ነው በሚል የሚነገርለት የአብይ ትዕዛዝ የጦር የአየር ወለድ ክፍለ ጦሮቹ ለአራተኛ ጊዜ ሚኒሻዎችን አሰልጥን ያስመረቁ ሲሉ ተደምጠዋል። የአየር ወለድ ክፍለ ጦር በአማራ ክልል በሰሜን ሸዋ ዞን ሸዋሮቢት ከተማ ነው ሚኒሻዎችን አሰለጠኑ ሲል ያስታወቀው የአየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል አለም ለገሰ ለሚኒሻዎቹ ሲናገሩም በማንኛውም መንገድ ክፍለ ጦሩ አይለያችሁም፣ አብራችሁ ይቆማል ብለዋል። ሚኒሻዎቹ ከአየር ኃይሉ ጋር እንዴት እንደተቀናጁና የአየር ኃይል ሰዎችም እንዴት ሚኒሻን እንዳሰለጠኑ ሳይንሱ የሚያስረዳበት ሁኔታ ባይፈጠርም አገዛዙ ግን አሉ የሚላቸውን የባህር ኃይል የአየር ኃይልና ሌሎች ኃይሎች ሙሉም በአማራ ክልል ገብቶ ሚኒሻዎችና ታጣቂዎች እስከ ማሰልጠን ደርሷል። የአገሪቱ የአየር ወለድ ክፍለ ጦር እንዴት ሚኒሻዎችን ማሰልጠን ላይ የተሰማራ የሚለው ግን አዛዡ እስካሁን ድረስ ሊያብራሩት ያልቻሉ ጥያቄ ሆኗል። በአብዛኛው የአማራ ክልል አካባቢዎች አስቸኳይ የምግብ እርዳታ ማድረስ አስቸጋሪ ሆኖብኛል ሲል የተባበሩት መንግስታት ድርጅት አስታወቀም። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽፈት ቤት ኦቻን ትላንት በወጣው በዚህ የሪፖርቱ ላይ በበርካታ የክልል ቦታዎች በጸጥታ ችግር ምክንያት የምግብ እርዳታ ማድረስ በጭራሽ የማይቻልባቸው ደረጃ ይደርሷሉ ብሏል። በጭራሽ የእርዳታ አቅርቦት ማድረስ የማይቻልባቸው ብሎ ከጠቀሳቸው ቦታዎች መካከል የጎጃም ዘኖች ይገኙበታል። ደጋዳሞት፣ ደንበጫም፣ ጃዊ፣ ወንበርማ በጎጃም ውስጥ ከፍተኛ እርዳታ ማድረስ ይቻልባቸው ቦታዎች ናቸው ብሏል። በጎንደር መካና የሶስት ጋ በጎንደር መካነ የሶስት ታች ጋይንት መና መቀጠዋም የተጠቀሱ ሲሆን በወሎ መሀል ሳይንትም እንደዚሁ በወሎ መሀል ሳይንት እና ዳውንትም እርዳታ ማረስ ያልተቻለባቸው አካባቢዎች ናቸው ብሏል። በሸዋ መራ ቤቴ የፍራት ግድም፣ እንዲሁም መንዝ ላሎ ምድር በከፍተኛ ደረጃ እርዳታ ማረስ ያልቻልኩባቸው አካባቢዎች ናቸው ያለው የተባበሩት መንግስታት ድርጅት የተመድ ማስተባበሪያ ቢሮም በስዕላዊ መግለጫ አስደግፎ ባወጣው መረጃ አብዛኛው የክልሉ አካባቢዎች በከፊል ተራሽ ናቸው ብሏል። በምስራቅ አማራ በተቻለ ሁኔታ መረስ ችያለው ሲል የገለጸው ማስተባበሪያው በዚህም እጅግ አስፈላጊ የሆነ የተመጣጠነ ምግብ ያስፈልጋቸዋል ማቅረብ ችያለው ነው ያለው። ሰሜን ወሎ ራያ ቆቦ ወረዳ ላይ በተያዘው የመጋቢት ወር አስቸኳይ የነፍስ አድን እርዳታ መስጠት መቻሉን የጠቆሙ ማስተባበሪያው ሁለት የጤና ማዕከላት ላይ ግን የሕክምና እርዳታ ማድረስ አልቻልኩም ብሏል። ማስተባበሪያው በክልሉ በበቂ ሁኔታ የእርዳታ አቅርቦት ማድረስ የሚቻለው በጥቂት ወረዳዎች ብቻ ነው ያለ ሲሆን ከእነዚህ አካባቢዎች ማግምራዙን አንድ መሆኑን ገልጿል። ደቡብ ወሎ ደሴ ዙሪያና የኦሮሚያ ልዩ ዞን ውስጥ ደግሞ ኬሚሲ አካባቢ እርዳታ ተራሽ ማድረግ የሚቻልባቸው ናቸው ሲል ገምግሟል። አስቸኳይ የምግብ እርዳታ የሚያስፈልጋቸው የክልሉ ቦታዎች ብዙ መሆናቸውን የጠቆሙ ማስተባበሪያው፣ በተለይም ግን ዋግምራም፣ ሰሜን ወሎና ደቡብ ወሎ እንዲሁም ሰሜንና ደቡብ ጎንደር ናቸው ብሏል። አንዳንድ ወረዳዎች ቅድሚያ የሚሰጣቸው አይደሉም በሚል ተመድበው የነበሩ ቢሆንም አሁን ላይ የወረዳዎቹ አስቸኳይ ምግብ እርዳታ የሚያስፈልጋቸው የተረጅ ቁጥር በከፍተኛ ፍጥነት እያሻቀበ ይገኛል ብሏል። ከባለፈው ዓመት የተሻለ ምርት ቢሰበሰብም እህሎች ዋጋ ግን በከፍተኛ ሁኔታ መጨመሩን ያስታወቀው መምሪያው የአቅርቦት እጥረት አጋጥሞኛል ብሏል። የአሜሪካ ተራድኦ ድርጅት የዩኤስኤይድ መቆም በበርካታ የምግብ እርዳታ እንዳያገኙ ማድረጉን እንዲሁም በአማራ ክልል ደግሞ የችግር እየሰፋ መምጣቱን ገልጿል። በተጨማሪም የተገደበ የገንዘብ ድጋፍ፣ በቂ አጋር የሆኑ የረድኤት ድርጅቶች በክልሉ አለመገኘት፣ የጸጥታ ችግርና አሁንም የቀጠለው በመንግስትና በፋኖ ኃይሎች መካከል የሚካሄደው ግጭት እንዲሁም የክልሉ በርካታ አካባቢዎች ተደራሽ አለመሆናቸው ተደማምሮ ለተረጂዎች የሚሰጠው ምላሽ ላይ ተጽዕኖ አሳድሯል፣ ነው የሚለው። በክልሉ በረዴት ድርጅት ሰራተኞች ላይ የሚፈጸመው ወንጀል በባሰ ሁኔታም አስቸጋሪ አድርጎታል ያለው ተቋሙ ባለፈው ሳምንት የፈረንጆች ዓመት ስምንት የረዴት ሰራተኞች መገደላቸውና ሀ አራት ሰዎች መታገታቸውን ማውስተዋል። የክልሉ ሁሉም አካባቢዎች እርዳታ ተራሽ ለማድረግ ሁሉም አካላት እንዲተባበሩ ማስተባበሪያ የጠየቀ ሲሆን በተያያዘው የመጋቢት ወር ማስተባበሪያ ጽህፈት ቤቱ በክልሉ የተለያዩ አካባቢዎች በተለይ ምዕራብ ጎንደር፣ ሰሜን ጎንደር፣ ደቡብ ጎንደር፣ ምስራቅ ጎጃምና ሰሜን ወሎ ዞኖች እርዳታ ተራሽ እንዲሆን አስፈላጊ ድርድር አድርጌያለሁ ነው ያለው። ኦቻ በተያዘው ዓመት ታህሳስ ወር ላይ በጸጥታ ችግር ለሁለት ወራት እርዳታ ባልደረሰበት ቡግና ወረዳ በሀገር ሽማግሌዎች ስምምነት መደረጉን ተከትሎ የእህል እርዳታ ማጓጓዝ መጀመሩን ወቁልኝ ብሏል። በስምምነቱን ተከትሎ ከታህሳስ ሰባት ቀን 2017 ዓ.ም ጀምሮ በአካባቢው የፋኖ ኃይሎች ቁጥጥር ስር የነበረችዋ በቡግና ወረዳ ሁለት ወራት በላይ ከ110 በላይ ለሆኑ ሰዎች ከ16 ሺ ኩንታል በላይ የእርዳታ አልማረች ያለው ማለት በትናንትናው ዕለት ባወጣው መግለጫ አስታውቋል። የተባበሩት መንግስታት ድርጅት በትላንት ዕለት ባወጣው ሪፖርት አሁን ላይ በክልሉ አብዛኛው አካባቢዎች ላይ እርዳታ ማድረስ አስቸጋሪ የሆነው የጦርነት ሁኔታ እየተባሰ መሄድ ነው ብሏል። በተለይም በክልሉ በአሁኑ ሰዓት በአማራ ክልል በድርቅ የተጎዱ አካባቢዎች ከ250 ሺህ በላይ ህጻናት ለአጣዳፊ የምግብ እጥረት መጋለጣቸው ከዚህ በፊት በኢትዮጵያ መንግስት ተነግሮ የነበረ ሲሆን ኦቻ ግን ሪፖርቱ ከዚህ ሊበልጥ ይችላል፣ ምክንያቱም ደግሞ በተለያዩ አካባቢዎች አሁንም እርዳታ መዳረስ አልቻለም፣ የተረጂዎች ቁጥርም እያሻቀብነው ነው ነው ያለው። የብልጽግናው ጠቅላይ ሚኒስትር ዐብይ አህመድ ከትራምፕ የውጭ ጉዳይ ሚኒስቴር ጋር መወያየታቸው ሰምቷል። አብይ አህመድ በትራምፕ አስተዳደር ከተሾሙት የውጭ ጉዳይ ሚኒስትር ማርኮሪቢዮ ጋር መጋቢት 18 2017 ዓ ም ለመጀመሪያ ጊዜ ይፋ በሆነ መልኩ መጓየታቸው ሰምተዋል። ማርኮሪቢዮና አብይ አህመድ የሁለትዮሽ ግንኙነት ማጠናከርን አክሎን በቅድሚያ በሚሰጧቸው ጉዳዮች ላይ በስልክ መነጋገራቸውን የአሜሪካ ውጭ ጉዳይ ሚኒስትር ያወጣው መግለጫ ያስረዳል። ሀገራቱ በአፍሪካ ቀንድ መረጋጋት ማምጣት አንድ የውይይት ርዕሳቸው እንደነበር የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ ዋቢ ያደረገው መግለጫ አትቷል። በአብይ አህመድ አገዛዝ በኩል እንደዚህ አይነት እድሎች ሲገኙ ያገኙ በአስቸኳይ መግለጫ የሚወጣ ቢሆንም ይህንን ውይይት በተመለከተ ግን እስካሁን ድረስ በአገዛዙ መግለጫ አልወጣም። በሪፐብሊካኑ የትራምፕ አስተራሪ የተሾሙት የውጭ ጉዳይ ሚኒስትር አገራቸው ለሰላማዊና የበለጸገች ኢትዮጵያ ድጋፍ እንደምታደርግ አረጋግጠውላቸዋል ተብሏል። ትራምፕ በመጀመሪያው አስተራራቸው ወቅት ግብጽ የህዳሴ ግድብን ታፈንዳለች ማለታቸው የኢትዮጵያ መንግስት ያሳዘነ ጉዳይ ነበረ። በወቅቱ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው በኢትዮጵያ ተቀማጭ ሆኑትን የአሜሪካ አምባሳደር ማይክ ሬነርን ጠርተው ፕሬዚዳንት ትራምፕ በሰጡት አስተያየት ላይ ማብራሪያ እንዲሰጡም ጠይቀው ነበረ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥቅምት 13 2013 ሱዳንና እስራኤል ግንኙነታቸውን ለማደስ የደረሱበት ስምምነት አስመልክቶ ከሱዳን ጠቅላይ ሚኒስትር አብዱላ ሐምዶክና ከእስራኤል ጠቅላይ ሚኒስትር ቢንያሚን ኔታናው ጋር በስልክ በተነጋገሩበት ወቅት ነበር የህዳሴ ግድቡን ጉዳይ በግልጽ አንስቶ የተናገሩት። ግብጽ በዚህ መንገድ መቀጠል ስለማችል፣ ሁኔታው አደገኛ ነው። ግብጽ የህዳሴ ግድብ ታፈነዳለች። አሁንም በግልጽ እናገራለሁ፣ ግብጽ በድጋሚ ታፈነደዋለች ማለት በተደጋጋሚ ሲናገሩ ትራምፕ ተደምጠው ነበር። ስምምነት ለሀገራቱ በአቀርብም ኢትዮ የኢትዮጵያ ስምምነቱን ሳትቀበል ቀርታለች። እንደዚያ ማድረግ አልነበረባቸውም። ይህ ትልቅ ስህተት ነው። በዛ ምክንያት የምንሰጣቸው ብድር አቁመናል። ስምምነት ካልተቀበለች በስተቀር ኢትዮጵያ ገንዘብ አታየው ማለታቸው በትራምፕ በኩል በሰዓቱ የሚታወቅ ነው። አቶ ገዱ ታዲያም በሰዓቱ በግብፅና በኢትዮጵያ መካከል እንዲህ ጦርነት የሚያጭር ነገር ከተቀማጭ የአሜሪካ ፕሬዚዳንት መስማቱ የሁለቱን አገራት የቆየ ግንኙነትና ጥምረት አያሳይም፣ እንዲሁም አገራቱ በሚገዛው የዓለም አቀፍ ሕግ ተቀባይነት የለውም ማለታቸው በወቅቱ የወጣ የውጭ ጉዳይ መስሪያ ቤት መግለጫ ያመለክታል። ዐብይ አህመድ ለሪፐብሊካኖቹ ዶናልድ ትራምፕ የእንኳን ደሳሎት መልእክታቸውን ያስተላለፉት የአሜሪካ ምርጫ ውጤት በይፋ ሳይገለጽም ነበር። ምርጫ ድልንወትና ወደ ስልጣን በመመለሶ እንኳን ደሳሌ ማለት እፈልጋለሁ ሲሉ ጠቅላይ ሚኒስትሩ ዐብይ በኤክስ ገጻቸው ከዚህ በፊት መጻፋቸው አነጋጋሪ ሆኖ ነበር። ታዲያ በርሰው የልስልጣን ዘመን የሁለቱ ሀገራት ግንኙነት በበለጠ ለማጠናከር በጋራ የምንሰራበት ጊዜ ጠብቃለሁ ሲሉም ዐብይ ጨምሮ ገልጸዋል። ጠቅላይ ሚኒስትር ዐብይ በስልጣን የቆዩባቸው የባለፉት ስድስት ዓመታት ውስጥ አራቱ በዲሞክራቲክ የስልጣን ዘመን ነው። ለሁለት ዓመታት በዘለቀ ማፋሳሽ የትግራይ ጦርነት ምክንያት በተፈጸሙ ጥሰቶች በርካታ ማዕቀቦች በአሜሪካ መጣላቸው ከዲሞክራቶች ጋር ያለውን ግንኙነት እንዲሻከር አድርጎታል። ከእነዚህ ውስጥ የአሜሪካ ፕሬዝዳንት ጆ ባይደን በትግራይ ጦርነት ላይ ጥሰቶችን ፈጽመዋል የተባሉ አካላት ላይ ያነጣጠረ ማዕቀብ ለመጣል የሚያስችል ፕሬዝዳንታዊ ትእዛዝ መፈረማቸው ይታወቃል። ማዕቀቡ የኢትዮጵያ መንግስት፣ የኤርትራ መንግስት፣ የአማራ ክልል አሰራርና የዋታ አመራሮችን ጥያቄ የሚያደርግ እንደሆነም በሰዓቱ ተገልጾ ነበር። እቀባው ግጭቱ እንዲራዘም አስተዋጽኦ ያደረጉም፣ ሰብአዊ እርዳታ ተራሽነትን ያደናቀፉ፣ ተኩስ አቁሙን የተከላከሉ ሲከታተሉም በቀጣ ጥያቄ የሆኑ ወይም ደግሞ ተባባሪዎቻቸው ላይ ያነጣጠረ እንደሆነ ባይደን በጊዜው አስታውቀው ነበረ። የምጣኔ ሀብትና የደህንነት እገዛ እንዲቋረጥ ወደ ኢትዮጵያ በሚገቡ የመከላከያ ወታደራዊ ንግዶች ላይም ገደብ አሜሪካ የጣል ሲሆን፣ በተጨማሪም በባለስልጣናት ላይ የጉዞ እቀባ ተጥሎ ነበረ። ባለፈው አመት በአቅሚ ወር ፕሬዚዳንት ጆ ባይደን ከጦርነት ጋር በተያያዘ ባለስልጣናት ላይ ማዕቀብ መጣል የሚያስችለውን ፕሬዚዳንታዊ ትዕዛዝ ለተጨማሪ አንድ አመት እንዲራዘ መወሰናቸውም ይታወቃል። ሌላው የአሜሪካ መንግስት ከሰሃራ በታች ላሉ የአፍሪካ ሀገራት የዘረጋውም ከቀረጽ ነጻ ወይም አጓ ተጠቃሚ የነበረች ኢትዮጵያ እየተካሄደ በነበረው ጦርነት ሳቢያ ከተጠቃሚነት ውጭ እንድትሆን መደረጓም ይታወሳል በጦርነቱ ወቅት የሁለቱ ሀገራት ግንኙነት ሻክሮ የነበረ ሲሆን አሜሪካ በጦርነቱ የተፈጸመውን የጦር ወንጀል በመንቀስ ስታዋግዝ ቆይታለች ይላል ቢቢሲ በዘገባ በዚህም ምክንያት የዲሞክራቶች ከዋይት ሀውስ መውጣት እንደ ኢትዮጵያ ላሉ ሀገራት አዲስ መስመር ወይም አዲስ እድል የሚያመጣ ሊሆን ይችላል የሚለው ቢቢሲ ብዙዎቹ የኢትዮጵያ አመራሮች ሚል ሊያስቡ እንደሚችሉ ተንታኞች ይናገራሉ ይላል የትግራይ ጦርነት ቢቋ ጭንቅላታቸውን በኦሮሚያና በአማራ ክልል ውስጥ ያሉ ጦርነት የቀጠለ ሲሆን የትራምፕ ፖሊሲን አስመልክቶ ምን ሊሆን ይችላል የሚለው ግን በሂደት የሚታይ ጉዳይ ነው። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶዋን በሶማሊያና ና በኢትዮጵያ መካከል ዘላቂ ስምምነት እንዲመጣ ድጋፍ አድርጋለው ሲሉ ተደምጠዋ ረሲብ ጣይብ ኤርዶዋን አንካራን ያነቃነቀ ህዝባዊ ተቃውሞ የገጠማቸው ሲሆን አሁንም ቢሆን የዲፕሎማሲ ስራዎችን አጠናክሮ ለመቀጠል ግን ንግግራቸውን አላቋረጡም። በሶማሊያ ና በኢትዮጵያ መካከል የተጀመረው ሂደት ዘላቂ ሰላም እስኪያመጣ ረስ ድጋፋቸው እንደሚቀጥሉ ነው የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶን የሚገልጹት። በሚቀጥለው ምርጫ ላይ ሊሳተፉ አይችሉም ተብለው በህገ መንግስት የተደገባቸውና ህገ መንግስታዊ ማሻሻያ ሊያደርጉ ይችላሉ ተብሎ ጠረጠሩት ርስብ ጣይብ ኤርዶዋን ወደ ሩቅ ምስራቅ ሀገራትና በተለይም ደግሞ የአፍሪካ ቀንድ አሁን ላይ ያላቸው የዲፕሎማሲ ግንኙነት እያሳደጉ መጥተዋል። ፕሬዚዳንት ኤርዶዋን ይህንን በትላንትናው የተናገሩት የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ ሐሙስ መጋቢት 18/2017 ዓ.ም በፕሬዚዳንት ቤተ መንግስታቸው ተገኝተው ባናገሯቸው ወቅት ነው ብሏል የአገሪቱ ሚዲያ። ራሷን በነጻ ሀገርነት ካወጀችው ሶማሌላንድ ጋር በተረሰ የባህር መግባቢያ ስምምነት ውጥረት ውስጥ የገቡት ኢትዮጵያና ሶማሊያ በቱርክ ፕሬዚዳንት አሸማጋይነት አንካራ ላይ በተደረገው ችግራቸው ለመፍታት የሚያስችል ስምምነት ላይ መድረሳቸው ይታወሳል። ሁለቱ መሪዎች ታዲያ በቱርክና ሶማሊያ መካከል ያለውን የሁለትዮሽ ግነት ግንኙነት እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮችን በዚህ ውይይት መዳሰሳቸውን የቱርክ ኮሚኒኬሽን ዳይሬክተር ባወጣው መግለጫ አስታውቋል። ኤርዶዋን ቱርክ ለሶማሊያ ሰላምና መረጋጋት ትልቅ ስፍራ እንደምትሰጥ እወቁልኝ ብለዋል። በድጋሚ በዚህም ለሰላማዊ ደህንነትና የግዛት አንድነት እንዲሁም የኢኮኖሚ ልማት አገራቸውን የምታደርገውን ድጋፍ እንደማያቋረጥ ለፕሬዚዳንቱ አረጋግጠውላቸዋል የተባለው። በዚህ አንድምታ ኢትዮጵያ ያነሱት ኤርዶዋን ከኢትዮጵያ ጋር ምረው ሂደት ዘላቂ ሰላም እስኪመጣ እንዲሁም መረጋጋት እስኪሰፍን ድረስ ድጋፋቸው ባለሰለሰ ሁኔታ እቀጥልበታሉ ብለዋል። በቱርክ ፕሬዚዳንት ረሲፕ ጣይብ ኤርዶዋን አደራዳሪነት ታኅሳስ 2 2017 ዓ ም የተደረሰው የአንካራ ስምምነት ለአንድ ዓመት ያህል በቃላት ጦርነት ሲወዛገቡ የነበሩትን ኢትዮጵያና ሶማሊያ ልዩነታቸው በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። ሁለቱ የአፍሪካ ቀንድ ሀገራት ልዩነታቸው በሰላም ቋጭተው ስምምነት ላይ ለመድረስ በሚያደርጉት ጥረት አሸማጋይ የሆነች ቱርክ የሀገራቱ የመጀመሪያ ዙር የቴክኒክ ድርድር የካቲት 11 2017

በአንካራ አሰናድታ ነበር። በመጀመሪያው ዙር የቴክኒክ ድርድር ሁሉም ልኡካን የአንካራን ስምምነት መፈጸም ላይ ያላቸውን ቁርጠኝነት አሳይቶበታል ተብሏል። ልዑካኑ የሀገራቱ መሪዎች በአንካራ ስምምነት ላይ ያስቀመጡትን ራይ ወደ ተግባር ለመቀየር እንዲሁም ለጋራ ዘላቂ ልማት ጠቃሚነት መሰረት ለመጣል ተጨባጭ ስራ መጀመራቸውም የቱርክ ውጭ ጉዳይ ሚኒስቴር መውቁን ብሏል። ታዲያ ቀጣዩ የቴክኒክ ድርድር መጋቢት ውስጥ ይካሄዳል ተብሎ የነበረ ሲሆን የመጋቢት ወር ግን አሁንም ቢሆን አልተጠናቀቀም ቢባልም መቼ ይካሄዳል የሚለው ግን አልታወቀም። አብይ አህመድና የሶማሊያው ፕሬዚዳንት ሼክ መሀመድ ግርማቸውን ባኖሩበት የአንካራ ስምምነት መሰረት ሶማሊያ በአፍሪካ ሕብረት ተልዕኮ ስር የሆነች በሀገሪቱ የተሰማሩ ኢትዮጵያውያን ወታደሮች መስዋዕትነት እውቅና ትሰጣለች የሚለው ዋነኛ ሆኖ ቀርቧል። የሱዳን ወታደራዊ መሪ ጀነራል አልቡራን ወደ ቱርክ ጉብኝት ሊያደርጉ ነው ተብሏል። በሌላ በኩል ከሱዳን ተገንጠላም ለምስራቅ አፍሪካ አዲስ ሀገር የሆነች ደቡብ ሱዳን አሁን ላይ የእርስ በርስ ግጭት ሊቀሰቀስባት ጫፍ ላይ ደርሷል ሲል የተባበሩት መንግስታት ድርጅት አስጠንቋል። በሱዳን እየተካሄደ ባለው ጦርነት ሰሞኑን ድል የቀናቸው አልቡራን ዋና ከተማቸውን ካርቱም ሙሉ በሙሉ የተቆጣጠሩ ሲሆን ትናንት ምሽት ወደ ካርቱም በማቅናት ቤተ መንግስታቸውን ተመልክተዋል። ጦርነቱ የተጀመረ ሰሞን በፍጥነት ፈጥሮ ራሽ ኃይሉ ቤተ መንግስቱንና ካርቱም ሙሉ ለሙሉ መቆጣጠሩ አለምን እያነጋገረ ከርሟል። በዚህ ሳምንት ታዲያ የን ቤተ መንግስት ታጣቂዎች ማስለቃቸውን ተከትሎ ጀራል አልቡራን ወደ ቤተ መንግስቱ ሄደው ጉብኝት ሲያደርጉ በኤርፖርት ሲወርዱ መሬ ስስ መታየታቸው በአለም አቀፍ ሚዲያ ትኩረት ሳበ ነበር። ቤተ መንግስቱ ከፍተኛ ጦርነት የተካሄደበት በመሆኑ ከፍተኛ ጉዳት የደረሰበት ሲሆን መጠነ ሰፊ እድሳት እንደሚያስፈልገው ከስፍራ ያሰራጩ መረጃዎችም ሲያሳዩ ቆይተዋል። በሌላ በኩል የአልቡራን ጦር ኃይል የካርቱም አየር ማረፊያ መቆጣጠር ቢችልም አየር ማረፊያው ከፍተኛ ውድመት እንደደረሰበትም ይፋ ተደርጓል። ይህ በእንዲህ እንዳለ ታዲያ አልቡራን ከነዚህ ድሎች በኋላ የመጀመሪያው አለም አቀፍ ጉብኝታቸውን በቱርክ ለመጀመር ማቀዳቸው ሰምቷል። የፊታችን ኤፕሪል አንድ ቀን ወደ ቱርክ ለመጓዝ ፕሮግራም መያዛቸውን የታወቀው እንደ ዘገባው በዚህ ጦርነት የአልቡርሃን ጦር ድል እንዲያገኝ ቱርክ ከፍተኛ ሚና ትጫውታለች ነው የተባለው። በጦርነቱ ላይ ባይታከር የተባሉ ድሮኖችን ጨምሮ የተለያዩ ዘመናዊ ጦር መሳሪያዎችን ለመንግስት ኃይል ማቅረቧን ቱርክ አስታውቃለች። በሌላ በኩል ለተቀናቃኝ ፈጥኖ ደራሽ ኃይል ዩናይትድ አረብ ኤምሬትስ ከፍተኛ ወታደራዊ ድጋፍ ስትሰጥ መቆየቷ በስፋት መገለጽ ይታወሳል። ይህ በእንዲህ እንዳለ ከሱዳን ተገንጥላም ለምስራቅ አፍሪካ ትንሿ ሀገር የሆነችው ደቡብ ሱዳን አሁን ላይ ወደ እርስ በርስ ግጭት ልትገባ ጫፍ ላይ ርሳለች ተብሏል። ደቡብ ሱዳን የእርስ በርስ ጦርነት ውስጥ ለመግባት በቋፍ ላይ እንደምትገኝ የተባበሩት መንግስታት ድርጅት ነው የገለጸው። በቅርቡ በደቡብ ሱዳን መሪዎች መካከል የተፈጠረው አለመግባባት ሀገሪቱን ወደ እርስ በርስ ጦርነት ሊያስገባ ጫፍ ላይ መረሱን የገለጸው የተባበሩት መንግስታት ጉዳዩ አፋጣኝ መፍትሔ የሚሻ ነው ብሏል። የተባበሩት መንግስታት ቃል አቀባይ ስቴፌን ጁጃሪ የደቡብ ሱዳን መሪዎች የፕሬዝዳንት ሳልቫ ኪርና ምክትል ፕሬዝዳንት ሬክ ማቻር እልህ መጋባታቸው ወደ ጎን ብለው ለሰላም በጋራ እንዲሰሩ ጠይቀዋል። የደቡብ ሱዳን ህዝብ የእርስ በርስ ጦርነት ይከሰታል ይፈታል በሚል ከፍተኛ ጭንቀት ውስጥ ገብተዋል። የተባለው በአሁኑ ወቅት በደቡብ ሱዳን በኢኮኖሚ መላሸቅ በአየር ንብረት ለውጥና በጦርነት ስጋት ምክንያት ወደ 93 ሚሊዮን ዜጋዎች የሰብአዊ እርዳታ ያስፈልጋቸዋል። ሌላ የተባበሩት መንግስታት ድርጅት የመንግስታቱ ድርጅት የሱዳን መሪዎች ከግል ፍላጎታቸው ወጣው ህዝባቸውንና አሁን ላይ ያለውን ችግር ለመቅረፍ እንዲሽቀዳደሙ ጥሪ አቅርቧል። ነገር ግን አሁንም ቢሆን ሬክ ማቻር በቁም እስር ላይ መገኘታቸው ነው ግጭቱን ሊያባብስ ይችላል የተባለው። በተለያዩ የኢትዮጵያ አዋሳኝ አካባቢዎች ያሉ ኃይሎች አሁን ቢሆን ግጭቱን አስፋፍተው ወደ መሀል ከተማ ሊመጡ ይችላሉ የሚለው የብዙዎቹ ስጋት ሆኗል። የተወደዳችሁና የተከበራችሁ የቴኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ።